ሰላም እንደና ያስጠልኝ። እንዴት አመሹ አባ። ቅድም ያው ላክሌ ብለው ነበረ መብራት ሄደና፣ ዋይፋይ ያለ መብራት ስለማይሰራ ለዛ ነው ያለ ኩሎት፣ ለዛ ነው እስካሁን የቆየው። እንደምን አመሹ፣ እንደምን ሰነበቱ ብያለሁ አባታችን እና አምላክ ባጭሩ በምስራቅ በኩል በሚገኘው በቅዱስ ራጉኤልና በቅድስት ኪዳነ ምሕረት ቤተ ክርስቲያን ባለው ነው። ቦታውን በምስራቅ በኩል የምትገኝ አንድ ቦታ ናት። ያቺ ቤተ ክርስቲያን ውስጥም አብዛኛውን ጭፈራ እሰማ አለው። ከውጭ ሆኜ ነው እና መሽቷል። አንድ ሰዓት አካባቢ ላይ ነበረ መሽቷ አንድ ሰዓት አካባቢ ላይ ያን ጭፈራ እየሰማዊ ያለ ከውጭ ላይ ደግሞ ሰዎች ጧፍ በመሸጥ ፋንታ መሽቶ ልብስ የተለያየ ቁሳቁስ ነገር ዘምጠዋል። የንም ስራ ባደረበ የልጆች እግር ካልስና ነገር ትሸጣለሽ። ጊዜወት በት ባጭሩ ከዛ ካህናት አባቶች ወርቅ ለብሰው ወርቅ ተጎናጽፈው ሙሽርት ወደ ሙሽራው እንደሚሄድ ሙሽርትን ሙሽራው ሊወስዳት ወይም ወደ እሷ እንደሚሄደው ሁሉ ከላይ እስከታች ታጊጠው ይሄዳሉ ማለት ነው። ካህናቶች ካህናቶችም ልክ ጉንዳን ከነ ሰራዊቱን አስከትሎ መሪው እንደሚመራው ሁሉ መንገዳቸውን ሳይዘነፉ ከላይ እስከታች ወርቅ ለብሶ በወርቅ ተንጎጥቆጥ በወርቅ ተለበጠው ጽላቱን የተሸከሙትን ጽላት ሳይቀር በወርቅ ታቀለው ተሸክመው እመለከታቸዋለሁ። ከዚያ ወዲያው ጭፈራ የነበረው እነሱ ከገቡ በኋላ እነሱ ከገቡ በኋላ ምን እመለከታለሁ? ዝማሬ መዝሙር፣ ዘፈኑ፣ ሆታው፣ ድለቃው ጭፈራ ይቆምና መዝሙር ይጀመራል ማለት ነው። ከዛ በኋላ እንደዛ እየተጀመረ እያለ እኔ በታች ቅድም ሲገባ አየሁት ካህናቶች በምራቡ በር በትልቁ በር ነው። እንደገና እኔ በታች በትንሿ በር እገባለሁ። በሰሜኗ በር በኩል ስም በሩ ጋር ሲደርስ የቤተ ክርስቲያኑ የደብሩ አገልጋዮች አንድ ትልቅ በሬ ጥለው ያ በሬም አይፈራገጥም፣ አይጓጉርም፣ አይጮህም፣ አይኖችን ከአይኖች ጋር አይንም አይኖችን ከአይኖቹ ጋር ገጥም የሚመለከታሉ። በአዘኔታ ፊቱን ወደ ሰሜን አቅጣጫና በምዕራብና በሰሜን መካከል አድርጎ ፊቱን ወደ እኔ አዙሮ ተጋድሟል። ከዛ በኋላ አንገቱን በእንጨት ቢላ በሚገዘግዙት ጊዜ አንገቱን ገና አንገቱ ላይ ያለው የሆነ ሻኛው ማለት ይሁን አለ አይደለ? የሆነ ዘርፍ የሚመስለው ልክ እንደ ጋቢ ዘርፍ የሚመስለው አንገቱ አካባቢ አሸብሽ ወይ ያሸበሸበ ነገር አለ አይደለ? እሱን ገና እየቆረጡት ጉሮሮ ጋ ሳይደርሱ አይ ካሁን ካሁን ጉሮሮው ጋር ደርሰው ቆርጠው ባፉ ላይ ባፉ ደም ሲያጎናፈረው ባፉ ደሞቹ አንገቱ ተቆረጠው ሲፈስ ማየት አልችልም፣ አያስችለኝም እላለሁ ማለት ነው። ከዛም በኋላ አይ አላስችለኝልና እንደገና መልሼ እመለክተዋለሁ እና እንደምንም ብለው አንገቱ ድረስ አንገቱን ቆርጡታል አንገቱን ከቆረጡት በኋላ እንደገና የጭካኔያቸው ጥግ እንደገና ይሰረስሩታል በሆነ ብረት አሁንም እንደገና ይገቡና በሆነ ነገር ስጋውን ልክ እንደ መጎጥ ነገር እየነቀ ማኑት እየቆነጠጡ ከውስጥ እየቦጭቁ አወጡታል ምን አይነት ያገዳደላቸው ክፋት ያስተራራዳቸው ጭካኔ እንዴት ይሄን ምስኪን ታሪ እንዴት እንደዚህ አዱታል ብዬ እኔም እነሱ እሱን ማስጣልም መገላገልም ባልችልም ግን አዝኝ ልቤ ተሰውሮ እመለከታለሁ ማለት ነውና ይሄ ሁሉ የሆነው እነዚያ ካህናቶች ከመምጣታቸው በፊት ራጉኤል ዛ ቤተ ክርስቲያኑ ጭፈራና ድለቃ ነበረ። ከዛ በኋላ ካህናቶች ከገቡ በኋላ አንድ ሰዓት ከመሸ በኋላ ታቦት ሲገባ ይቻላል። ከገባ በኋላ እንደገና ያንን በሬ በታችኛው በር የደብሩ አገልጋዮች ሲያርዱ አስተራረዳቸውም ክፋታቸው እጅግ የሚዘገንንና አይቸውም፣ እንደዚህ አይነት አስተራርድም አይቻላቅም። አንገቱን ከቆረጡ በኋላ እንደገና ሰውነቱን በተለያየ ብረት ስጋውን ከውስጥ እየጎተቱ እየቦጭቁ ያወጡታል። እንደገና ቆዳውንም ይሰረስሩታል በሆነ መሰርሰሪያና፣ አስተራርዳቸውም ሆነ በሬውን በቃ አገዳደላቸው እጅግ የሚያስጠላ ነበር እና በሬው እኔ ያለ በሬ እንዴት አይፈራገጥም፣ አይጓጉርም እንደዚያ ሲቆርጡት አንገቱን ዝም ብሎ በጸጥታ አንገቱ ሲቆረጥ እየተመለከተ እሱም እያዳመጣቸው ነበረ ማለት ነው። እና ይሄን ነው አንደኛው መልእክት አባታችን